ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ቻሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ የሰአቱን ዜና ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም አርዕስተ ዜና ሩታ በትናንትና ዕለት በቤተሰቦቿ በእናቷና በእህቷ ከባድና አስደንጋጭ ፕራንክ ተደረገች። በፕራንኩም አምርራ አለቀሰች። ዛሬም እንደተለመደው እንዳልክ እንጉርጉሮን ይዞልን ወደኛ መጥቷል። ትልቅ ሰርፕራይዝ የኔ ንግስት፣ የኔ ዳይመንድ፣ የኔ እንቁ ቤተሰቦቼ ያልጠበቁት ነገር ፈጣሪ ያክብርልኝ ማታ እንገናኝ ብሏል። እንግዲህ ወደ ሄሉሻ ጉዞ ያቀና ይመስለኛል። ፎቶ አነሳሱ እንደሚያመለክተው ፊቱ ወደ ሄሉሻ ነው ማለት ነው። ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። እንዴት እንዴት ናቸው አላቸው ይደናናችሁ ናቸው እና ትክክል እሑድ ሰላም ነው ወይ እንግዲህ ትናንትና ማታ ከሩታ ነው የሚጀምረው ቪዲዮውን አይታችኋል በጣም የሆነ በጣም ውስጥ የተላወሰው ሳያት ስሰማምና ማለት ነውና እንግዲህ እናት እናት እናት ምንጊዜም ግን አጋጣሚ ተጠቅመው እሷም እሷን ከሰሞኑ በጣም ብዙ ብዙ ፕራንኮች ስታደርጋቸው ስለነበረ እነሱም ብድር በምድር ይሄን ፕራንካችንን መመለስ አለብን በእጥፉ ብለው በማሰብ እንግዲህ ሩታን ከባድ የሆነ ፕራንክ አድርገዋታል። እሷም በፕራንኩ ስሜታዊ ሆና አልቅሳለች እንዳያችሁት ማለት ነው። እንግዲህ እናት ለዘላለም ትኑር፣ እናትን የመሰለ ነገር የለም። ማንም ምንም ምንም ቢፈጠር ትልቁ ነገር እናት ናት። እናት ለምንም ነገር ዋጋ ትከፍላለች። እንደዛ ብዙ ነገር ተፈጥሮ ዛሬ ላይ አብረ ሆነው ግን ሳያቸው እንዴት የሚሰማኝ ስሜት ይታወኝ ማለት ነው። በተለይ ሴት ልጅ የመጀመሪያ ልጇን ስትወልድ በእናት መታረስ መታደል ነው መታደል ነው። ሁላችንም ይሄን ጸጋ ያድለን እግዚአብሔር። ለእናቶቻችን፣ ለወላጆቻችን፣ ለቤተሰቦቻችን ሁሉ እድሜ ጤና ይስጥልን። እኛም ከስደት ገብተን እንደዚህ እፎይ የምንልበት እንጀራ ፈጣሪ ይስጠን። ውድ ቤተሰቦቼ በስደት ዓለም ያለ ነው ሁላችንም ብዙ ነገሮችን እያሳለፍን ነው እና እዚህ ቦታ የምንደርሰው ሁላችንም ለዚህ ክፍር ያብቃን። ማግባት፣ መውለድ፣ ከቤተሰብ ጋር መደሰት ሁሉም እግዚአብሔር ሲያድል ነው እግዚአብሔር ሲፈቅድ ነው የሚሆነው እና እግዚአብሔር ይፍቀድልን እላለሁ። እንግዲህ የሩታ በትልቁ ተገኝተሻል። ምክንያቱም አንቺ ከሰሞኑ አንዳንድ ፕራንኮች ስታደርጊያቸው ስለነበረ ብድር በምድር ነው። ብድሩንም አይመልስ ልጅ አይወለድ ይላል ያገሬ ሰው። ብድራቸውን መልሰዋል ማለት ነው። ውድ ቤተሰቦች፣ ቀጣይና ሁለተኛ እንዳልክ የማያልቅበት እንዳልክ፣ እንግዲህ ዛሬም አዲስ ነገር አለ። ውድ ቤተሰቦች፣ እኔ የእናንተ ድጋፍና እርዳታ ያስፈልገኛል እያለ ከሰሞኑ እንግዲህ ሞቅ ሞቅ እያደረገው ይገኛል። ይህ ሁሉ መልስ ምን ሊሆን ይችላል የሚለውን እኛም በጉጉት እንጠብቃለን። ግን ኮሜንት እናንብብ፣ ጋይስ ኮሜንት እናንብብ። እኔ በዚህ ጉዳይ ላይ ሀሳብ መስጠት ትንሽ ስለሚከብደኝ ኮሜንት እናንብብ ማለት ነው። እንዲሁም እንኳን ደና መጣ። ክጠብቃል እንጠብቃለን በተስፋ ከሌሎች ሀገር አንድ ላይ እንደምትመጡ ተስፋ አለኝ። ሙኝ የጣለውን እቃ ሲያነሱበት ያለቅሳል። አለያ አለ እንዴ ብሏል እንዴ። እንሰማለን፣ አንፈርድም። ከልብ ከሆነ ፈጣሪያ እንዳርጋችሁ። እኔ የሁለታችሁም ፍቅር ፈልገዋለሁ። ጌታን ስታምሩ እኮ የሄሉዬ ሀብት አንተ የእንዳልክ ሀብት ሄሉ ጌታን ብቻ ፈጣሪ አንድ ያርጋችሁ፣ አይለያያችሁም ግን ተስፋ ትቁረጥ ሂድበት። እናም በውስጥ በደንብ አውራት፣ አያልፈም። ሲያለች ነፍስ ይላል። ደግሞ አይዞ እንዳልክ ሄሉ፣ ያንተናት ብቻ። አንተ በርታ፣ ከካሜራ ጀርባ መጀመሪያ ጨርስ። እንግዲህ ሁሉንም በዘዴ ነው፣ አንተ መለኛ ነህና በመናገባበት ፈጣሪ ይጨምርልህ። አሜን። እንደ ስራ ፈላጊዎች ማስታወቂያ እያወጣ አትለጥፈብን እባክህ፣ እንዳልክ ድንግል ማርያም የልብህን ምሽ አትፈጽምልህ። እረ እንዳልክ መንስ እንፈልጋለን። ምነው ነው ባላየ እያለፋችሁን? እረ ሂሉሻ አንድ ነገር በይ እንጂ ተጨነቅልን። ሞት ነው በፈጠረሽ፣ እንጠብቃለን፣ እንዳታጉላላን እንዳልክ እንኳን ደስ ያለ ፍቅራችሁ። አሁንም በሚዲያ አርቁት፣ ውጪ አታውጡት። ቀለበ ስታስር መጣክ ያኔ ስትለምንክ ኖ አይደል ያልካት እንዳልክ። መልካም ነገር ይግጠምህ፣ ፈጣሪ የልብህን መሻት ያውቃል። በርታ። መልካም ቀን ይሁንላችሁ ወንድም እህቶቼ። ሳልናገር ሄሉዬ፣ የእኛም ቅመም የተፋችሁን አትልስም ይላለሁ እዚ ጋ እሺ። ሄለን ቶሎ ብለህ አግባት፣ ግንኮ አላምነህም ደግሞ ምልትል ሊሆን እንዳልክ ከሄሉ ጋር ስትሆን በጣም ሁሉም ሰው ይደሰታል። ሁሉን እግዚአብሔር አንድ ያደርጋችሁ፣ አሜን በሉ። አይ ሲጀመር ከልብህ አይደለም ልዱራል ብለህ ነው የመሬ የምትወዳት ከሆነ አግኛትና ይቅርታ በላት፣ ካሳትና ደሞም እሷ ጊዜ ያስፈልጋታል። ሌላስ ብላ ስቃለች እህታችን። አንተ ልጅ ግን በጣም ወሬ አበዛ፣ ጥሩ አይደለም። ምክንያቱም በሴት ልጅ ያትጫወት እህት አለ፣ ነገም እንደም እንደሚገጥም አታውቅም። በነገራችን ላይ ከሄሉሻ ባህሪ በጣም ማደንቅላት ነገር እስካሁን ድረስ በቲክቶክ መልስ ሰጠች አላችሁ እንጂ እንተና ብላ ስሙን ጠርታ አይደለም። እኔ ላይቭ ላይ በርግጥ አልተገኘሁም፣ ነገር ግን ላይቭ ገብታ በዙሪያ ያላቸው ሰዎች አታስመስሉ ምናምን ብላ ስለተናገረች ብቻ እንዳልክን መስሏችሁ ለእንዳልክ መልስ ሰጠች እያላችሁ ብዙዎቻችሁ እያላችሁ አላችሁ። ስሙን እስካልጠራች ድረስ እኔ ለሱ መልስ ሰጠች ማለት አልችልም። ግን ደግሞ በጣም ፍቅር ማንጋ እንዳለ የምታቁት ከናቲ ጋራ የነበራቸው ምልልስ ዝም ብላችሁ ካያችሁ ሶስት ቪዲዮ የምር በፍቅር ነው የተለያዩት። እየተዋደዱ መደማመጥ ስላቃታቸው ነው ከናቲ ጋ የተለያዩት ማለት ነው። በጣም ሁለቱም ጋር ፍቅር ነበር እና ለምን ካያችሁ ሶስቱ መልስ እሱ አንድ ሲል እሱ አንድ ትላለች የምር የሆነ ነገር ነው። በቃ ትዝ ሲለኝ እንትን እምለውና ከናቲ ጋር የነበራቸው ምልልስ በቃ የፍቅር እንደሆነ ደስ ይላል። ተጣልተው ራሱ ይመላልስ መልስ ነበርና ለእንዳልክ ግን እስካሁን ድረስ በቃ አማ ከብረላት ባህሪዋ፣ ሰውን የሆነ ዲስሪስፔክት አርጋም የሆነ ምንም ነገር መናገር አትችልም። በቃ ወይ ታልቀሳ መልስ ምናምን መስጠት ትችላለች እንጂ እስካሁን ድረስ ምንም መልስ አሰጠችሁም። ፎቶዋን እየለጠፈም ሲመጣ ምንም ሲል ምንም ሲል ዝምታን የመረጠችው ያው ከጎን ከስር ያለ ሰውን የሚያጨበጭበው ምናምን ሀሳብ የሚሰጠው። ያው ሰዎች ብዙ ጊዜ ለሷ መልስ እንድሰጥ እድል አይሰጧትም። ምንም ነገር ሲሆን ሄጂ ሱጋ ሄጂ ዛጋ በቃ ነው የምናደርገውና መልስ እንደምትሰጥ ተስፋ አረጋለሁ በዚህ ጉዳይ ላይ ምክንያቱም አንደኛ ሰዎች ፍላጎቷ ማወቅ አለባቸው ቤተሰቦቿ፣ የሚወዷት፣ የሚያደንቋት ኦዲየንሶቿ ሁለተኛ ደግሞ እዚህ ጋር ያላትን ነገር ግልጽ ስታረግ፣ እሱም ደግሞ የማይቀጥል ህይወት ከሆነ የእሷንም ፎቶ መጠቀም ስለሌለበት እንደገና ደግሞ በአካውንቱ መስራት ካለበት የራሱን ስራ እንዲሰራ እናም ደግሞ በቃ ያሉትን ነገሮች መልስ መስጠትን የመሰለ ነገር የለም። እሷም ግን ያው በትህትና ወደፊት እሷንም እሱንም ለሚወዱ ለሚያከብሩ ቁርጥ ያለ ምላሽ እንደምትሰጥ ተስፋ አረጋለሁ ግን ሳስበው ሳስበው አዲስና ሰበር ዜና የሚመጣ ነገር ይመስለኛል። ግምቴ ነው። ጋይሰን እንደጣጥሉ የሚመጣ ነገር እንዳለ ጠብቁ። ግን በተሻላችሁ መጠን ተከባብራችሁና ተዋዳችሁ ኦዲንሶች ማለት ነው ትክክሎች ልትከታተሉና ፕሮግራማችሁን ማለት ሀሳባችሁን ልትሰጡ ይገባል። የራሴ አመለካከት ነው። ምክንያቱም ያው እናንተ ጣላችሁ ቁጥር ነገሮች እየተጧጧፉና ሀሳቦች እየመጡ ስለሆነ የሚሄዱት እኛ ችግር የለውም ሄዱበት ሂዱበት ሂዱበት ሂዱበት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።